በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሐሙስ ሰይፈ ሥላሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ። በእውነት ልዩ በሆነ ስጦታ ስለተሰጠኝ ጸጋና ቁጥር የሌለውን ቸርነቱንና በረከቱን በእኔ ላይ ላበዛ ለእግዚአብሔር ምስጋና አቀርባለሁ። አቤቱ እምነቴ ባንተ ላይ ነው። አቤቱ ጠብቀኝ እንጂ አትጣለኝ። አንተን ተስፋ የሚያደርጉትን ሁሉ አትጥላቸውም እና! አቤቱ ደካማነቴንና ውርደቴን ተመልክተህ በደሌንና ኃጣቴን ይቅርበለኝ አቤቱ ፍቃድህን እፈጽም ዘንድ በቀናች ጎዳና ምራኝ፣ ፍላጎቴንም አሟላለኝ። አቤቱ ከጠላቶቼና በእኔም ላይ ተንኮል ከሚያስቡ ሁሉ አድነኝ። ሰይጣንንና ሰራዊቱንም ሁሉ ከኔ አርቅ። አቤቱ ፍጹም ንስሓን ስጠኝ። ኃጢአቴንም አስተሰርይልኝ። ዳግም በምትመጣበትም ጊዜ ይቅር በለኝ። በጎ ነገር ካልሰሩ በስተቀር የሰራዊት ብዛት ወይም ገንዘብ ወይም ልጅ እንደማይጠቅም አውቃለሁና። አቤቱ በችግሬ ጊዜ ፈጥነህ አድነኝ። የአብርሃምና የልጆቹንም በረከት በእኔ ላይ አሳድር። አቤቱ በመዓልትና በሌሊት በጠዋትና በማታ ከለተ እኪት ሰውረኝ። ከአመፀኛና ከተንኰለኛም ሰው አድነኝ። አቤቱ ልቡናዬን ከብዙ ሐሳብ ንጹሕ አድርግልኝና በቅድስ ጥምቀትህ ከተጠመቁ ወዳጆች ጻድቃን ጋር አንድ አድርገኝ። አቤቱ በእኔ ላይ ባመጣኸው ነገር ማለትም ርሃብ ወይም ጥጋብ፣ ሕይወት ወይም ደዌ፣ ደስታ ወይም ሐዘን በመሳሰሉትም ሁሉ አንተም ፈጽሜ ያመሰግንሃለሁ። አቤቱ ፈጣሪ እግዚአብሔር አብ ሆይ ፊትህም ከእኔ አትመልስ፣ ቸርነትህም ከላይ ላይ አታልቅ። አቤቱ አምላኬ ሆይ ከገሃነም እሳት አድነ። አቤቱ ፈቃድህ በቅዱሳኖችህ ላይ እንደሆነ ሁሉ እናትና አባቴንም ይቅር ትላቸው ዘንድ ፈቃድ ይሁን ሁሉ ይቻልሃልና፣ ለጌትነትህ ፍጹም ምስጋና ይገባ ለዘላለም አሜን። አብ ወልድ ወመንፈስ ቅዱስ በፍጹም አካሉ ሦስት ሲሆን በባሕሪው ግን አንድ አምላክ ነው። ሦስት የብርሃን አማድ በመጠን ወይም በባሕሪ ግን አንድ ነው። ሶስት የመባረቅ ትብልጭታ ሦስት ነጎድጓድ፣ ነገር ግን በአንድ ድምፀ ግርማ የተጠቃለለ። አብ ነድ ነው፣ ወልድ ነድነው ነው፣ መንፈስ ቅዱስም ነድ ነው። የብርሃን ነጸብራቃቸው ግን አንድ ነው። አብ ፍህም ነው፣ ወልድም ፍህም ነው፣ መንፈስ ቅዱስም ፍህም ነው። የግለት ባህሪያቸው ግን አንድ ነው። አብ ነበልባል ነው፣ ወልድ ነበልባል ነው፣ መንፈስ ቅዱስም ነበልባል ነው። ብርሃናቸው ግን አንድ ነው። ለዘላለም ፈጽሞ የማይደርቅና የማይጎድል የቸርነታቸው ባህርና የይቅርታቸው ምንጭ አንድ ነው። የገዥነታቸው ሥልጣን አንድ የሆነ ሦስት ልዑላን ገዢዎች ናቸው። የትዕዛዛቸው ባሕሪ አንድ የሆነ ሦስት ጌቶች ናቸው። ሦስት ገጽ አንድ አመለካከት ወይም ባሕሪ ናቸው። ሦስት አካል አንድ አምሳል ናቸው። ሦስት ነገሥታት አንድ ገዢ ናቸው። ለመንግሥታቸው የጊዜ ገደብ ወይም ፈረቃ የለውም ሥልጣናቸውና የጌትነታቸው ክብር አንድ ነው እንጂ። እነሆ በዚህ አብ በሚከብርበት ገንዘብ ወልድ ይከብራል፣ መንፈስ ቅዱስም ይከብራል። ወልድ በሚከብርበት ገንዘብ አብ ይከብራል፣ መንፈስ ቅዱስም ይከብራል። እንዲሁም መንፈስ ቅዱስ በሚከብርበት ገንዘብ አብ ይከብራል፣ ወልድም ይከብራል። በቅዱስ መጽሐፍ ወልድን የሚያከብሩት ሁሉ እንዲሁ አብን ያከብሩታል፣ ወልድን የማያከብረው ግን የላከው አብን አላከበረውም ተብሎ ተጽፏልና ሃይማኖት ከእግዚአብሔር አብ ዘንድ ታሰባለች፣ በወልድ ትዘጋጃለች፣ በመንፈስ ቅዱስም ትጸናለች። በቅድስት ሥላሴ እምነት መሠረት ትጸናለች። የቅድስት ሥላሴ እምነት የሃይማኖት መጨረሻ ነው። እሊህን የሥላሴን ሦስትነት የሚክድ የሥላሴ ማዕት በላዩ ላይ ይወርድበታል። በሥላሴ የሚያምን ግን ጽኑ የሥላሴን ተስፋ ያገኛል። የሥላሴ እምነት መግቢያ በር ወልድ ዋህድ ብሎ ማመን ነው። በቅዱስ ወንጌል በወልድ ያመነ የዘላለም ሕይወት አለው ተብሎ እንደ ተጻፈ ወልድን የካደ አብን ወይም መንፈስ ቅዱስን ካደ ማለት ነው። ለዓለሙ ሁሉ ሕይወት ይሆን ዘንድ አንድነቱ ከሱ የማይለይ አካላዊ ቃሉን በላከ በአብ አምናለሁ። ከአባቱ አንድነት አጠገብ ሳይለይ ዓለሙን ሁሉ ለማዳን በተላከ በወልድ አምናለሁ። ዓለምን በመላ የቀድሳት ዘንድ ከአብ በወጣ በወልድ በተገኘ መንፈስ ቅዱስም አምናለሁ። እነሆ እሱም ጳራቅሊጦስ የንጽሕናና የቅድስና መንፈስ ነው። ጳራቅሊጦስ ጳራቅሊጦስ የስጦታ ምንጭ ነው። ጳራቅሊጦስ ተቀርቶ የሚጠጣ የእውቀት መጠጥ ነው። ጳራቅሊጦስ እድፍን የሚያነጻ ውሃን የሚቀድስ ነው። ጳራቅሊጦስ የሃይማኖትን አልጫነት የሚያጣፍጥ የልቡ ናቸው ነው። ጳራቅሊጦስ በጨለማ ላይ የሚያበራ የይቅርታ ብርሃን ነው። ጳራቅሊጦስ በሚስጥረ ቁርባን ላይ የሚረብ ጻዕዳ መለኮታዊ እርግብ ነው። ጰራቅሊጦስ የይሁዳ ኮረብቶች በጽዮን አዳራሽ የሚጠጡት የእሳት ጎርፍ ወይም ፈሳሽ ነው። ጰራቅሊጦስ ድንጋዮችን የሚፈረካክስ የእሳት መዶሻ ነው። ጰራቅሊጦስ አሸናፊ ነው፣ ለሰማዕታት መመኪያ የተሰበሩትን የሚጠግን ነው። ጰራቅሊጦስ ፍጹም የከበረ የአብርና የወልድ የባሕሪ ሕይወት ነው። ጰራቅሊጦስ መጉደል ወይም መጨመር ሳይኖርበት በሕልውናው አምላክ ነው። ጰራቅሊጦስ እንደ አብና እንደ ወልድ በሰማይ ሰማያት በምድርም ሁሉ ላይ መንግስቱ የመላ ነው። ጰራቅሊጦስ የማይዳሰስ የእሳት ነበልባል ነው። ጰራቅሊጦስ የነፍስና የስጋ ንጽሕ ነው። ጰራቅሊጦስ የወርቅ ሐር ግምጃ የቅዱሳን የጌጣቸው ልብስ ነው። ጰራቅሊጦስ የጻድቃን የባለሟልነታቸው የራስ ወርቅ ነው። ጰራቅሊጦስ የምስራችን በመያዝ ከኢየሩሳሌም ወደ ፋርስ የተላከ ንስረተም ቤት ነው። ጰራቅሊጦስ በጺዮን አደባባይ በቶማስ ላይ በቅዱሱ ነቢይ ፊት የበራ ነው። ጰራቅሊጦስ አዲስ ወንጌልን ያስተምር ዘንድ ጳውሎስን የጠቀሱ የህይወት መብረክ ነው። ጰራቅሊጦስ ሐዋርያትን የወይን ጠጅ ሳይጠጡ ያሰከረ ነው። ጰራቅሊጦስ ሐዋርያትን በሃገሩ ሁሉ ቋንቋ ያናገረ ነው። ጰራቅሊጦስ ቅድስት ለምትሆን ሦስትነቱን ሰግር ዘንድ ያስተምረናል፣ ይመክረናል። ቅድመ ዓለም ለነበረ ፍጹም አንድነቱ ለእሱ ስግደት ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። በነቢያት አንደበት የወልድን መምጣት መነገርና በአሸናፊው በእግዚአብሔር ቀኝ ባለ የጌትነቱ ዙፋን ላይ ሳይለይ ወደዚህ ዓለም መላኩን አምናለሁ። ያለ ዘርዐ ብእሲ በቅድስት ድንግል ማርያም ማኅፀን ማደሩን አምናለሁ። ከላይ ሳይጎድል ማኅተመ ድንግልናዋ ሳይለወጥ በማይመረመር ድንቅ ምስጢር ወለደችው። ያለመጨመር ወይም ያለማጉደል ሥጋ ከመለኮት ጋር ፍጹም እንደ ተዋህደ አምናለሁ። ከተሰወሩ የተሰወረ እሱ በሥጋ መገለጹን አምናለሁ። እሱ የቅዱሳን መገኛ ምንጭ ሲሆን እንደ ኀጣን ጥምቀቱን በውሃ አደረገ። ይህን ሃይማኖት በፍጹም ልቡና ያምኜ በዮርዳኖስ ባሕር በተገለጠው ሦስትነቱ አመልካለሁ። ቅዱስ ወንጌል እንደተናገረ እንዲህ ሲል ጌታ ኢየሱስ ከተጠመቀ በኋላ ከባሕሩ ወጣ፣ ሰማይም ተከፈተ። በዚህን ጊዜ በነጭ እርግብ አምሳል መንፈስ ቅዱስ ወርዶ በራሱ ላይ ተቀመጠ። እነሆ አብ ስለ ልጁ እንዲህ ሲል መሰከረ፣ ይህ የምወልደው የምወደው ልጅ ስለሆነም እሱ የሚነግራችሁን ስሙት አለ። እንግዲህ የዚህ ሥላሴ የማይከፈል የማይለይ መለኮት እነሆ ተገለጸ። ሥላሴን አንድ ገጽ ነው የሚሉ የርጉም ሰባሌዎስ ልጆች ይፈሩ ይዋር። ወልድ በደብረ ታቦር ተራራ ላይ መልኩ እንደተለወጠና ፊቱም እንደ መብረቅ ብርሃን በበራ ጊዜ ዳግመኛ ሦስትነት ታወቀ ተረዳ። እነሆ በሁለቱ መልእክተኞች ነቢያትና በሦስቱ ሰባ ከያነ ሐዋርያቶች ፊት ልብስ አጣቢ እንደዚህ አድርጎ ሊያነጻቸው በማይችል ሁኔታ ልብሱ እንደ መብረቅ ብልጅታ አንጸባርቋልን። በዚያም ጊዜ መንፈስ ቅዱስ በነጭ ርግብ አምሳል ወረደ። አብም የእውነት ምስክር በመሆን ሰዎች እስኪሰሙ ድረስ እርሱ ወልድ አባት ሆይ ልጅህን አክብረው ባለው ጊዜ እንደ ቀድሞ ልጁን አከበረው። ከዚህም በኋላ ቅድመ ዓለም ከእኔ ዘንድ ባለህ ክብር ዛሬም ክብርህን መሰክራለሁ የሚል ቃል ከሰማያት መጣ። በዚያም የነበሩ ሰዎች ሰምተው ነጎድጓድ ነው ተባባሉ መልአክ ነው የተነጋገረው ያሉም አሉ። የሥላሴ አንድ አምላክ መሆን በዚህ ግብር ታወቀ፣ ተረዳ። የኦርቶዶክስ ሃይማኖት ሥርዓት በዚህ የሥላሴ አርያ ተመሠረተ። ሥላሴ የክርስቲያን ጥንታዊ የሃይማኖታቸው ማረጋገጫ የብርሃን ማህተም ነው። ሥላሴ ከዘመናት ከአዝማናት በፊት አሉ። ሥላሴ አዳም በመፍጠራቸው ሦስትነታቸው ታወቀ። ሥላሴ የሰናወርን ሰዎች ቋንቋ በመለያየታቸው ሦስትነታቸው ታወቀ። የሥላሴ ሦስትነትና አንድነት በአብርሃም ቤት ታወቀ። የሥላሴ ሦስትነታቸው በዮርዳኖስ ታወቀ። የሥላሴ ሦስትነታቸው በታቦር ተራራ ላይ ታወቀ። በዚች በቅድስት ሥላሴ እምነት ልዩ ሦስት የሚሆን እሱ የቸርነት በሩን ይከፍትልኝ ዘንድ ኀጤ የመሆን እኔ አጸናለሁ፣ ነፍስና ሥጋዬንም አደር አስጠብቃለሁ። የሥላሴ የሐዲስ ሥርዓት ዘመን ከመመስረቱ በፊት በብሉይ ዘመነ ሕግ የታወቀ ነው። ስለዚህም ከነቢያት ወገን የፈጠረህና ያጸናህም እሱ አብ ነው ሲሉ የተናገሯሉ። ስለ ወልድም ሕፃን ተወለደልን፣ ወልድም ለኩነተ ሥጋ ተሰጠልን በማለት የተናገሯሉ። ዳግመኛም ለመንፈስ ቅዱስም መንፈስ ቅዱስ በጽድቅ ጎዳና ይምራኝ ሲሉ የተናገሯሉ። እነሆ ይህ የሥላሴ ስም ቅድመ ዓለም እንደነበረና እስከ ዘላለም የሚኖር መሆኑ ታወቀ፣ ተረዳ። የአብ ስም ከፀሐይ ፍጥረት በፊት የነበረ ነው። የወልድ ስም ከፀሐይ መገኘት በፊት የነበረ ነው። የመንፈስ ቅዱስ ስም ከፀሐይ ተፈጥሮ በፊት የነበረ ነው። ከፍጥረተ ፀሐይ በፊት ስሙ የነበረ ነው ተብሎ በነቢይ ተነግሯል። ይህ ግሩም የሆነ የሥላሴ ስም ለታመኑ የሕይወት መታወቂያ ማኅተም ነው። ለዝንጎዎች ግን የጥፋታቸው ቁልፍ ነው። ይህ ግሩም የሆነ የሥላሴ ስም የህሙማን መፈወሻ፣ የክፎች አጋንንት ማባረሪያ ነው። ይህ ግሩም የሆነ የሥላሴ ስም የአስማተኞችን ወይም የጠንቋዮችን ጥበብ የሚያጠፋና የሟርተኞችን መርዝ የሚያረክስ ነው። ይህ ግሩም የሆነ የሥላሴ ስም የበሽተኞች መድኃኒት፣ የሙታን ትንሣኤያቸው ነው። ይህ ግሩም የሆነ የሥላሴ ስም አሸናፊ የሆኑ የሰማዕታት የገድላቸው ሞገስ የብሩካን ጻድቃን የጸሎታቸው የመልካም መዓዛ ሽታ ነው። ይህ ግሩም የሆነ የሥላሴ ስም የረከሱትን የሚቀድሳቸው የተዳደፉትን የሚያነጻቸው ነው። ይህ ግሩም የሆነ የሥላሴን ስም እንደ መጎናጸፊያ አጎናጸፈዋለሁ ከእንቁ እንደ ተሠራ እንደ ራስ ወርቅም እቀዳጀዋለሁ። በዚህ ግሩም በሆነ የሥላሴ ስም እታመናለሁ በመጎንበስም እሰግድለታለሁ። ለዚህ ግሩም አስፈሪና አስደንጋጭ ለሆነ የሥላሴ ስም በፊቱ ተንበርክኬ በደስታ ሰግዳለሁ። ቅዱሳን ካሉበት ያገባኝ ዘንድ በዚህ ግሩም በሚሆን የሥላሴ ስም አጸናለሁ። ይህችውም ለዘላለሙ የጽዮን ብርሃን የሚያበራባት ሰማያዊ አዳራሽ ነች። ይቅርታቸውና ሃብ ተረዴታቸው በእኛ በወዳጆቻቸው ላይ ይኑር ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ቀደስ። መንግሥትህ ትምጣ። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ። በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ መቤቴ ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ። በሐሳብሽ ድንግልነሽ በሥጋሽም ድንግልነሽ የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽነሽና የማጸንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ፣ ለመንፈስ ቅዱስ እስከ ዘላለሙ ድረስ